ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ አደረሳችሁ እንላለን። መልካም በዓል እንዲሆንላችሁም እንመኛለን። እናንተ ክትፎ ብሉ፣ እኛ እዚህ ነን። አማን ነው አለን። እንኳን አብሮ አደረሰን። ሁሉ አማን፣ ሁሉም ሰላም። በጣም አሪፍ ነው። ቆንጆ ነው። ያው በያሉበት ጥሩ በዓል እንዳሳለፉ ተስፋ እናደርጋለን። ተጠርታሪፍ ነበረ። እንደገና ደግሞ አሁን የዛሬው መስቀል የዛሬው መስቀል ነው። አሁን የተጠርታና ክትፎ ለመብላት ክትፎ አልናገርም ለደህንነት ስል። አይ በቃ የመስቀል በዓል አሁን በጣም ይተሳሰራል ከክትፎ ጋር፣ ምንም ጥርጥር የለውም። እና ሰዎች ሌላም ቦታ እንኳን ባይሄዱ፣ ከአዲስ አበባም ባይወጡ፣ ወደ ሀገር ቤትም ባይሄዱ፣ አዲስ አበባም ሆኖ ጥሩ ክትፎ የሚያገኙበት ቦታ የበለጠ በዓሉን የሚያከብሩበት ቦታ መገኘት ይፈልጋሉ። ግን ጥሩ ክትፎ ምሳ ላይ እንዲያጋጥማቸው እንመኛለን። ክትፎ ጥሩ ጎኑ ሰዓት አለመምረጡ ነው። ኧረ እባክህ ባገኘው ሰዓት ምንም ችግር ይገኝ ብቻ፣ ከምርም በእውነት ምንም ችግር ይገኝ ጠዋት፣ ማታ ላይ ባይሆን ደስ ይለኛል። ጠዋት ጠዋት ደግሞ በቡላ ተጀምሯል ተጀምሯል ደ ቡላ በክትፎ ይላሉ። አዳዲስ ነገር ግን አይ ክትፎ ለብቻ ግን እንደዛ የተደረገዋሉ ስሰማ በጣም የገረመኝ፣ ቡላ ብቻውን ሲበላ ቁርስ ላይ እስከ ምሳ ያስቸግረሃል፣ ይርባላሉ። ስለዚህ ትንሽ ያዝ እንዲያረግ ክትፎ ታረግበታለህ ይባላል ይባላል እንደዛ ተለምዷል። ግን ክትፎ ከነሙሉ ሙሉ ክብሩ ከነሙሉ ሙሉ ማዕረጉ የሚበላበት ቀን ላይ የቡላን ስም ማንሳት ማስፈላጊ አይደለም። በራሱ መንገድ አሪፍ ነው። ማጫወት ነው፣ በቀንድ ማንኪያ በቃ ማለት ነው። ምንም በእጅ መንካት አያስፈልግ። ይሄ እኮ ዝም ብለህ ይሄ ዋጥ ነው፣ ዋጥ። ምን ታኝ ከዋለ ዋጥ፣ እንደዚህ እያሉ የሚያበሉ ናቸው። ይሄን የጠሩኝ በጣም ደስ ይላል። መልካም በዓልና ቅቤ በማንቆርቆሪያ የመጣና ከላዩ ላይ ነስ ነስ ነስ ነስ ነስ ነስ ይደረጋል። አሁን የምነግርሽን ነገር ታምኘዋለሽ? እኔ ሳየው በጣም ስለተደሰትኩበት በዓይኔም ስላየው ምስክር ነኝ። ቅቤ ነጥሮ የማይረጋ ቅቤ እንዳለ ታውቂያለሽ? አይረጋም። በእውነት ክርስቶስን አይረጋም

ያለ ተፈጥሮ ምን እናድርግ። እግዚአብሔር ለምሽ በሚያማምር ትልልቅ እቃዎች የማይረጋ ቅቢያል ይነጠራል፣ ይቀመጣል፣ አይረጋም። እኮን እኮ እርሱን እኮ አምኛለሁ እኮ ላይረጋ ይችላል፣ ግን እንዳይረጋ የሚደረግበት የሆነ መንገድ አለ። አላውቅም ሊሆን ይችላል፣ ግን ለእኔ የተነገረኝ ግን የሆነ ነገር ስለተጨመረበት ሳይሆን የተነጠረውን ወደ እቃ በምትወስጅበት ሰዓት ላይ የሚደረግ ነገር አለ። ምንድን ነው፣ ሙያውን መጠየቅ ነው። ግን በቃ አይረጋም። አሁን በሱ ክትፎ ስትበይ ውለሽ ስትበይ ብታድሪ ምንም ችግር የለውም። አሁን በማንቆርቆሮ ያስልሽ ፊትሽን ጭምቅ ስላረግሽው እኔ እንደዚሁም በምንምም ቢሆን ወዳጁ አይደለሁም የቅቤ ግን ለዛ ነው። ግን በጣም ይሄ ይገርማል። ግን በጣም ሰምቼ አላውቅም። እና በቃ ምንም አይረቀም። በቃ ሁሌም እንደዛው ነው የሚቀመጠው። ሁሌም ምንም ያህል ጊዜ ብታቆዩ ማለት ነው በጣም ከፈለክ እንደምንምን ተብያለ መሰለሽ? በክብር እኮ አንጥረን እንስጥ። ውሰድና ያው ቤተ አስቀምጥና ያው የዛሬ አምስት ወርም ከፈተው የዛሬ ሶስት ወርም ከፈተው እንዲህ እንዲህ እያለ ነው አጅሬ። እሺ ከፍተው መጠቀም ከጀመርክስ በኋላ ምንም ችግር የለም። ትጠቀሚ ዋለሽ። እንደዛው ፈሳሽ ቅቤ ሆኖ ትጠቀሚ ዋለሽ። ኧረ ይህን ነገር እምታውቁ አብራሩ። እኔም ደግሞ ጫና አድርገው ከጠየቁኝ አድኑኝ ብዬ መደወል አይቀርም አድኑኝ ድረሱልኝ ማለት አይቀርም። ግን የእውነት እንደዛ አለ። ይገርማል። በጣም ገርሞኛል እኔ። እሺ ለማንኛውም በቃ በእንደዚህ አይነት ቅቤ የሚሰራ ክትፎ ያጋጥማችሁ። በእንደዚህ ያለ ቅቤ የተሰራሽ ክትፎ እሷን በልቻለው ሆኛለሁ ከተፎ ለዶሮ አላታረ እንደዚህ ግጥም ምን ሚል በአስራ ሁለት ቅመም የተሰራች ዶሮ እሷን ቀምሻለሁ አልድንም ዘንድሮ ይባላል። ለዶሮዋለዶሮዋጋሱማለሰናችሁ መልካም እንግዲህ፣ መልካም በዓል እንዲሆነላችሁ እንመኛለን። አሪፍ የበዓል ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። በዛሬው ዕለት ቀን ስምንት ሰዓት ከሰላሳ ብሬንትፎርድ ከማንችስተር ዩናይትድ ጋር የሚገናኙበት ጨዋታ በጣም በታላቅ ጉጉት የሚጠበቅ ነው። በእርግጥ ብሬንትፎርድ በዘንድሮ የውድድር ዓመት በጣም የመቸገር ምልክትን የሚያሳይ ነው። ማንችስተር ዩናይትድ ደግሞ እስካሁን ድረስ ባደረጋቸው አምስት ጨዋታዎች ሰባት ነጥብን ሰብስቦ አንደኛ ደረጃ ላይ ተቀምጧል። ብሪያን ኤምቤሞ ወደ ቀድሞ ክለቡ የሚመለስበት ጨዋታ ነው የሚሆነው። ማንቸስተር ዩናይትድ የዛሬውን ጨዋታ ማሸነፍ ማለት በሁለት ተከታታይ ጨዋታዎች ድልን ማስመዝገብ ነው። እንዲህ ካለ ነገር ርቆ ስለቆየ ዩናይትድ ይህንን ማድረግ ለማንችስተር ዩናይትድ ትልቅ የልብ ልብ የሚሰጥ ይሆናል ተብሎ ይጠበቃል። ሌሎች ጨዋታዎች ደግሞ 11 ሰዓት ላይ ይጀምራሉ። ሶስቱ 11 ሰዓት ላይ ነው። ማንችስተር ሲቲ ከበርንሊ፣ ክሪስታል ፓላስ ከሊቨርፑል፣ ቼልሲ ከብራይተንን ሆቭ አልቢዮን አስራ አንድ ሰዓት ከ የሚደረጉት ጨዋታዎች የሚጠቀሱት እነዚህ ናቸው። አንድ ሰዓት ከ30 ሲሆን ኖቲንግሃም ፎረስት ከሰንደላንድ፣ ቶተንሃም ሆትስፐርስ ከወልቨርሃምተን ወንደረርስ ጋር ጨዋታቸውን ያደርጋሉ። ዛሬ ከሚጠበቁት ጨዋታዎች መካከል አንዱ ለእኔ ክሪስታል ፓላስ ከሊቨርፑል የሚያደርጉት ጨዋታም ነው። ሁለቱም በእንግሊዝ ፕሪምየር ሊግ በዘንድሮ የውድድር ዓመት ያልተሸነፉ ብቸኛ ክለቦች ናቸው። ስለዚህ ዛሬ ክሪስታል ፓላስ የሚያሸንፍ ከሆነ ሊቨርፑል የመጀመሪያ ሽንፈቱን ያስተናግዳል። ሊቨርፑል የሚያሸንፍ ከሆነ ክሪስታል ፓላስ የመጀመሪያ ሽንፈቱን ያስተናግዳል። አቻም የወጡ ከሆነ ደግሞ ሁለቱም ሳይሸነፉ በመጓዝ በክብር የምናነሳቸው ይሆናል። ግን አስቀድመን ጥቂት ሀሳቦችን ስለ ብሬንትፎርድ እና ማንቸስተር ዩናይትድ ጨዋታ እንንገራቸው። አዎ የጥሩ ነው። በጣም ትልቅ ትኩረት የሳበ ጨዋታ ነው፣ የብሬንትፎርድ እና የማንቸስተር ዩናይትድ ጨዋታ። ለምን ትኩረት ሳበ የሚለው ላይ ያው ብዙ ምክንያቶች ናቸው የሚሰጡት። አንደኛ ከቅድም የተናገር ነው ነገር አለ፣ ማንቸስተር ዩናይትድ ሁለት ተከታታይ የፕሪሚየር ሊግ ጨዋታዎችን ካሸነፈ ቆይቷል? ስለዚህ ይሄኛው የሚሰበርበት እለት ይሆናል ወይ፣ በተከታታይ ጨዋታዎችን ማሸነፍ ማንቸስተር ዩናይትድ ይጀምራሉ ወይ የሚለው ላይ ትልቅ ትኩረት የምንሰጠው ይመስለኛል። ባለፈው ከቸልሲ ጋር ሲጫወቱ ቸልሲን ማንቸስተር ዩናይትድ ያሸነፈበት መንገድ ላይ አንዳንድ ጥያቄዎች አሉ። ማለት በማንቸስተር ዩናይትድ ፐርፎርመንስ ብቻ ሳይሆን በጨዋታው ላይ ያጋጠሙት ነገሮች አንደኛ፣ የቼልሲ ግብ ጠባቂ ሳንቼዝ ከሜዳ ወጥቷል። ከዛ ያንን ለማስተካከል ደግሞ ማሬስካ የወሰዷቸው የመፍትሄ እርምጃዎች መልሰው ራሳቸውን ያስወቀሱ ናቸው። ምንድነው ማድረግ የፈለጉት እኛ አሰልጣኝ ተብሎ በተለይ ያው ግብ ጠባቂ ሲወጣ የምታስተካከላቸው ነገሮች ይበዛሉ። ምክንያቱም ከሜዳ ላይ ካለ ተጫዋች እንደገና አንድ አውጥቶ በግብ ጠባቂ ቦታ ላይ ሌላ መተካት ያስፈልጋል። ያ የተለመደው አሰራር ነው፣ ብዙ አሰልጣኞች የሚያደርጉት ነው። ግን ያንን ካደረጉ በኋላ እንደገና ወደ ሜዳ ቀይረው የሚያስገቧቸው ተጫዋቾች እና የሚያስወጧቸው ተጫዋቾችን በተመለከተ ብዙ ጥያቄ የተነስቶባቸው ነበር እና አንድም ማንቸስተር ዩናይትድ ያንን ጨዋታ ሲያሸንፍ የማሬስካ ውሳኔዎች ረድተውታል ተብሎ ይገለጻል። ይህንን ሀሳብ የሚሰጡ ሰዎች አሉ። ግን ማንቸስተር ዩናይትድን በራሱ በካዚሚሮ አማካኝነት እንደገና በቁጥር እኩል ሆነው ጨዋታዎችን እንዲያደርጉ ስለተገደደ ያንን ለማስተካከልና ለማካካስ ሞክሯል። ለማንኛውም አንደኛው ይሄ የሁለት ተከታታይ ጨዋታ ማሸነፍን በተመለከተ ለማንችስተር ዩናይትድ ምን ጠብቀው ምን ነገር ሊፈጠር ይችላል ብለን የምናስብበት አንደኛው ጨዋታ ነው ብዬ ነው እኔ የምማስበው። ግን አሁን በተባለው ነገር ላይ ለማንችስተር ዩናይትድ ድሎቹ ሁለት ናቸው እስካሁን ድረስ አንድ በርንሌን፣ አንድ ጊዜ ቼልሲን ነው ሁለቱም ደግሞ መልካም አጋጣሚዎች ተፈጥረውለታል ነው። የበርንሌው ጨዋታ ላይ ፍጹም ቁጣት መታገኝተዋል፣ የቼልሲ ጨዋታ ላይ ደግሞ ሳንቼስ የሰራው ስህተት ቼልሲ ምስቅልቅሉ እንዲወጣ አድርጎታል የሚል ነገር ነው። እኔ ፓርት ኦፍ ጌም ሆኖ የሚወሰንን ውሳኔ ለምን የጨዋታው አካል አድርገን እንደማነ አላቅም። ፓርት ኦፍ ነው ለምሳሌ ዘጠና ስምንተኛው ደቂቃ ላይ ጎል ማስቆጠር ስምንቷ ደቂቃ እስከተጨመረች ድረስ ችግር የለውም። ለምሳሌ ሊቨርፑል አሁን በፕሪሚየር ሊጉ አንደኛ ነው። በተፈቀደ ሁናቴ ባስመዘገባቸው የአምስት ጨዋታ አምስት ድሎች ነው አንደኝነቱን የያዘው ሊቨርፑል። ስለዚህ ያንን በዛ ወስዳለሁ፣ ግን የቼልሲው ማሬስካ የተለመደ ነገር ነው ያደረጉት፣ የሚለውም ልክ ነው። አንድ አሰልጣኝ ግብ ጠባቂ ሲወጣበት አውትፊልድ ፕሌሮቹን ይቀይርና ያስወጣና አጫወቱ ላይ መጠነኛ ለውጥ ያደርጋል። አበዙት ነው አሁን ማሬስካ ሚወቃሱት፣ አበዙት ነው። ታስታውሺ ከሆነ መጀመሪያ ስቴቫውን አስወጡት፣ ከዛ በኋላ ኔቶን አስወጡት። ገባሽ አሁን ያንን ማከታተሉ ትክክል አደለም። ከዛ በኋላ ፓልመር ደግሞ እንደገና ስለተጎዳ ወጣ። አሁን ፓልመርንም ኔቶንም ስቴቫውንም አንዴ በፈረስታፍ ላይ ሶስት ተጫዋቾችን ሀ አንድ ደቂቃ ውስጥ ምናምን ስታስ ውጪ ከዛ በኋላ ካዚሜሮ ሲወጣ የሚያደረጉት ግራ የገባቸው ለዛ ነው። መሆን የነበረበት ምንድን ነው ስቴቫውን ታስ ውጭና ሰምው ትንሽ ለጨዋታው ድል መስጠት፣ እንዴት እየሄደ ነው፣ አጋጣሚዎች የድል ነገር ሊገጥምሽ የሚችልበትን እድል ደግሞ የምትሞክርባቸው ክሬቲቭ ተጫዋቾች መኖር ነበረባቸው። አንጋጉት፣ እሳቸው መደዳውን በቃ ከዚህ በኋላ የሆነ ማንቋቋመው ቡድን ነው ብለሽ ስታስቢ እንኳን እንደዚህ በችኮላ አይደረግም። ማንቸስተር ዩናይትድ የሚታዩበት ክፍተቶች እንዳሉ ደግሞ ስታቂ ልክ ነው። ስቴቫው መውጣቱ ትክክል ነው። የተከላካዩን ቁጥር መጨመርሽ ትክክል ነው። ኤክስፖዝድ መሆንሽን ስለመቀነስ ተብሎ ማለት ነው። ግን ማሬስካ በዛባቸው ሁለቱም በምርጫቸው ነው፣ አንዱን ደግሞ በመገደድ ነው ያደረጉት። ያ በኋላ ደግሞ ተጋልጦ የመጣበት ዋነኛው ምክንያት ምንድን ነው? ካዚሜሮ ወቄ ካርድ ሲወጣ ቼልሲ ማጥቃት ሲፈልግ ለካ የሉም ልጆቹ፣ ማና አስወጥቷቸዋል፣ ማሬስካ አስወጥቷቸዋል። ሶ ይሄ ነው የማሬስካን ውሳኔ እንድትቃወሚ ወይም ግራ መበጋባት ዓይን ውስጥ እንድታየው በኋላ ዋጋ አስከፍሏቸዋል ብለሽ እንድታስብ የሚያደርግሽ ወዲያው ልክ ካዚሜሮ ከወጣ በኋላ ሰከንዳፉ ላይ ቼልሲ የልብ ልብ አገኘ ማንቸስተር ዩናይትድ ደግሞ በፍርሃት ስሜት ውስጥ ወደቀ ኦፍኮርስ አይ ካን አንደርስታንድ ለምን ማንቸስተር ዩናይትድ የፍርሃት ስሜት ውስጥ እንደገባ ምክንያቱም ከጨዋታው በፊት ማንቸስተር ዩናይትድን በተመለከተ የሚባሉት ነገሮች ዛሬ ማንቸስተር ዩናይትድ እንዲህ ባለ ሁኔታ ነጥብ የሚጥል ከሆነ ይባባሳሉ፣ ተጫዋቾቹ ላይ አሞሪም ላይ ምናምን። ስለዚህ ነርቨስነስ ወይም የመረበሽ ስሜት በዚህ አይነት ሁኔታ ውስጥ ላለ ቡድን ኖርማል ነው። ሳምል ምንም ማለት አይደል። ትክክል ነው። ልክ የሆነ ብረት አርጌ ስለማላስባቸው ሰዎች ናቸው። ኦል ኢሞሽንስ አፌክት ያደርጓቸዋል የሚለውን ነገር ነው እንዳለ መውሰድ የሚገባው ምንም ተባለ ምን፣ ግን ማንችስተር ዩናይትድ እነዚህን ሁለት ጨዋታዎች በርንሌን ና ቼልሲን አሁን በተጠቀሰው መንገድ አሸንፏል። የእነዚህ ሁለት ጨዋታ ውጤቶች አስራ አንደኛ ደረጃ ላይ አስቀምጦታል። ግን ኮንቪንሲንግ አይደለም ብለው የሚናገሩ ሰዎች የማንችስተር ዩናይትድን ነገር እኔ ኮንቪንሲንግ አይደለም ግን ደግሞ ደካማም አይደለም የሚለው ነው የምወስደው። በግዴ አሁን እኔ የሁለቱን እየቀላቀልኩ የተናገርኩ እንዳላምታታባቸው እንጂ የእኔ ማንቸስተር ዩናይትድ እንደውም በቃ አንድ ነገር ቃል ልግባልሽ። የማንቸስተር ዩናይትድ ጥሩ፣ የማንቸስተር ዩናይትድ መጥፎ እና ስለ ማንቸስተር ዩናይትድ አሁን ምንም ማለት የማንችላቸው ነገሮች አሉ። እንደዚህ ከፋፍዬ እሰራለሁ ፕሮግራም ይኸው። ቃል ለምድር ምንም ጥያቄ ነው። የማንቸስተር ዩናይትድ ጥሩ ነገሩ ምንድን ነው? የማንቸስተር ዩናይትድ መጥፎ ነገሩ ምንድን ነው? የማንቸስተር ዩናይትድ ሆኖ ግን አሁን አሪፍ ነውም አሪፍ አይደለም የምትይው ነገር ምንድን ነው ብዬ ብልሽ፣ ማንቸስተር ዩናይትድ ከፕሪሚየር ሊጉ ሁሉ ክለቦች የሚበልጥበት ጥሩ ነገር እኮ አለው። አምና ያልነበረው ማለት ነው። በቃ ሲምፕል አዚ እኮ ነው ማስቀምጥልሽ። ፐርፎርማንስ ዋይዝ ማንቸስተር ዩናይትድ ጋር የጎደሉ ነገሮች አሉ። አዎ፣ ግን በአምናው ልክ የማይረባ ቡድን ሆኖ ነው ወይ? አይ፣ አይደለም፣ አይደለም በዛ መንገድ ነው የማይሆን። ስለዚህ አሁን ዛሬ በሚደረገው ጨዋታ ሌላው የማንቸስተር ዩናይትድ አድቫንቴጅ የሚሆነው ካልሆነለት ደግሞ የሚወቀሰው ማንቸስተር ዩናይትድ የሚጫወተው ከብሬንትፎርድ ጋር ነው። ዘንድሮ አልሆነልህ ካላቸው ክለቦች መካከል አንደኛው ብሬንትፎርድ ነው፣ በጣም ተቸግሯል። ስለዚህ ይህ መቸገር ውስጥ ያለው ብሬንትፎርድ በደረጃ ስንጠረዙ አስራ ሰባተኛ ደረጃ ላይ የተቀመጠው ከአምስት ጨዋታ አራት ነጥብ ብቻ ያለው አራት የግብዳ ያለበትን ብሬንትፎርድን ማንችስተር ዩናይትድ ዛሬ አሳምኖ ማሸነፍ መቻል አለበት። ፐርፎርመንስ ሌቭሉ ጥሩ መሆን መቻል አለበት። ስኮር ላይ ሆኖም እንደዚሁ በጣም ቆንጆ መሆን አለበት። በተከታታይ ሁለት ጨዋታዎችን ማሸነፍ ይሄንን ከመሰለ አጋጣሚ ማንችስተር ዩናይትድ ማጣት የለበትም። በዛ ላይ ደግሞ ካሚንግ ጌም ከሰንደርላንድ ጋራ ነው። እነዚህ ሶስት ጨዋታዎች ለአሞሪም ወሳኝ ነው የነበሩት አይደል? የብሬንትፎርድ ና የሰንደርላንድ ጨዋታዎች። እንደውም ማንቸስተር ዩናይትድ ቼልሲን ማሸነፉ ከዛ በኋላ ስለ አሞሪም መባረር ቀጣይ ሁለት ጨዋታዎች ላይ የሚመዘገበው ውጤት ነው የሚወስነው የእሳቸውን ቆይታ እንደዚህ እንደዚህ የሚለውን ነገር ጋብ ብሎ እንዲቆይ አድርጎታል። እንዳናወራ ብዙ አስተያየት እንዳይሰጥበት ያደረገው ነው። ስለዚህ ወሳኝ ጨዋታዎች ናቸው። የሶስት ጨዋታ እድሜ ነው። ለሩበን አሞሪም የተሰጠው የማንችስተር ዩናይትድ ቆይታ የሚለውን አስተያየት የቼልሲው ጨዋታ በአብዛኛው የሰበረና ና ጋብ እንዲል ያደረገ ነው። ግን የበለጠ የአሞሪምን መቆየት በእኔ አስተያየት የበለጠ የአሞሪምን መቆየት የሚያጠናክረው በብሬንትፎርድ ና በሰንደርላንድ ላይ የሚያስመዘግቡት ውጤት ነው ብዬ ነው ማስቡ። አሁን በቼልሲ ቢሸነፍ፣ ቼልሲ ትልቅ ቡድን ነው፣ ጠንካራ ቡድን ነው። እንደው በእግር ኳስም አረዳድ ደረጃ አይተ ብትናገረው ኖርማል አዎ፣ በቃ ቸልሲ ማሸነፍ ይችላል ማንንም ብለ የምትናገረው ነው። ግን አሁን ከዛ ቀጥሎ የሚመጡት እነዚህ ሁለት ጨዋታዎች ግን ለማንቸስተር ዩናይትድ በደረጃ አንጻር ስንመለከተው ክለቦቹን ስንመለከተው ያነሱ ናቸው ለማንቸስተር ዩናይትድ። ስለዚህ በነዚህ ባነሱ ጨዋታዎች መሸነፍ የሩበን አሞሪምንም ቆይታ የበለጠ ጥያቄ ውስጥ የሚከት ይሆናል ብዬ ነው ማስበው። ስለዚህ የሚመጡት የዛሬን ጨምሮ ቀጣይም ደግሞ የሰንደርላንድ ጨዋታ ለማንቸስተር ዩናይትድና ለአሞሪም በጣም ወሳኝ ናቸው ብለን የምንናገረው ከዚህም በመነሳት ይመስለኛል። ማንችስተር ዩናይትድ እዚህ ጨዋታ ላይ ምን አይነት ውጤት ያስመዘግባል፣ በቃ እኔ ነኝ ትክክለኛው የማንችስተር ዩናይትድ አሰልጣኝና የቀደመውን የማንችስተር ዩናይትድን ታላቅነት መልሼ የምሰጣችሁ የሚለውን መልእክት የሚያስተላልፉበት ነው ተብሎ ነው የሚጠበቀው። በቃ አሁን የመቆየት ሁኔታቸው የሚረጋገጥ ከሆነ ማለት የማንችስተር ዩናይትድ የበላይ ሰዎች እንዳነሳ ነው ነው ከዚህ በፊት ለሩበን አሞሪም ድጋፍ አለን ብለዋል። ግን ከጎንና ከጎን የሚሰሙ ወሬዎች ናቸው። የሶስት ጨዋታ ዕድሜን የተሰጣቸው የሚለውን መረጃ እንዲወጣ ያደረጉት። ስለዚህ የቆይታቸው ሁኔታ የበለጠ ማንችስተር ዩናይትድን የሚሰራ ወደ ቀደመው ክብር እንዲመለስ የሚያደርግ መሆን የሚችለው ከዚህ በኋላ ይህ የማሸነፍ ሁኔታውን የክለብ ሞመንተሙን ጠብቆ ሲሄድ አይደል አሁን ኮንሲስተንሲ የሌለው ነገር ቼልሲን አሸንፎ ከዛ በብሬንትፎርድና በሰንደርላንድ ማንችስተር ዩናይትድ የሚሸነፍ ከሆነ አሁንም ጥያቄው መነሳቱ አይቀርም። በጣም ከባድ ጥያቄ አብሮ ይነሳል። ግን በቃ የሚመጡት ጨዋታዎች ላይ አንድም ማሸነፍ ነው። መሸነፍን ቢሆን ግን በጥሩ እንቅስቃሴና ተስፋ በሚሰጥ ሁኔታ ያመሸነፍ ቢመጣ ያው የእግር ኳስ አንድ አካል ስለሆነ እሱን ለመቀበል ብዙ የሚቸግር አይመስለኝም ብዬ ነው የምናገረው። ስለዚህ እነዚህ ሁለት ጨዋታዎች የብሬንትፎርድ የሰንደርላንድም በጣም ወሳኝ ናቸው ብዬ መናገር እችላለሁ። በእኔ በኩል አዎ ወሳኝ ናቸው። ግን አሁን አሁን ባለው ተጨባጭ እውነት የሩበን አሞር የምንጣፍ አንተ በእነዚህ ጨዋታዎችና በጨዋታዎቹ ላይ በሚመዘገብ ውጤት ማንችስተር ዩናይትድ ይወስነዋል ወይ የቼልሲው አንድ ድል የፈጠረው መረጋጋት በጣም በጣም በጣም የሚነግረን ነገር ቢኖር አሁን አንቺ እንዳልሽው ዛሬ እና ደግሞ በኢንተርናሽናል ብሬኩ በፊት ከሰንደርላንድ ጋር በሚደረግ ጨዋታ አሪፍ ውጤት ካስመዘገበ ሞር ሴትል ያደርጋል። የዊኒንግ ሜንታሊቲው ሞር ስትሮንግ እየሆነ ይመጣል። ምልሽ እነ ሰር ጂም ራትክሊፍ ከሚወስኑት ውሳኔ በላይ ይሄ ቲም በዊኒንግ ሜንታሊቲው በማድረግ መቻል ስሜቱ የተሻለ ደረጃ ላይ የሚደርስ ከሆነ እውነት ለመናገር ረጅም ርቀት ሊሄዱ ይችላሉ ብዬ ነው ማምነው። ግን ብሬንትፎርድ ደግሞ አቲ ኤኒ ኮስት ከጫና መውጣት አለበት፣ ገባሽ? ለማሸነፍ እየተቸገረ ነው ያለው፣ መከራ ውስጥ ነው ያለው፣ ምን ሆኝ ያለው የሚል ማለት እንግዲህ ዊሳን ለማንደሰጠ ብሬንትፎርድ ኤምቤሞን ለማንደሰጠ ምናምን አይተናል። ስለዚህ ዊሳ ኒውካስል ነው ያለው፣ ኤምቤሞ ዩናይትድ ቤት ነው ያለው። አሁን ሙሉ ትኩረቱ ኤምቤሙ ላይ ነው። የጨዋታው እንደ ምስል ይሆናል ብዬ ጠብቆ ነው ምንም ምንም ጥያቄ የለውም። ስለዚህ ይሄ ወሳኝ ጨዋታ ነው የሚለውን ለማንሳት ነው። በተወሰነ ደረጃ በሊቨርፑልና በክሪስታል ፓላስ ጨዋታም ላይ ሀሳብ እንስጥ እስኪ። አስራ አንድ ሰዓት ላይ ይደረጋል። ክሪስታል ፓላስ እኔ ቁጥሮቹን ስነግራችሁ ለማመን ልትቸገሩ ትችላላችሁ፣ ግን ከፈለጋችሁ ልማልላችሁ እውነት፣ በጣም የሚያስደነግጡ ጥሩጥሩ ቁጥሮች አሉት ክሪስታል ፓላስ ማለት። በአጠቃላይ በዘንድሮ የውድድር ዓመት በፕሪሚየር ሊጉ አምስት ጨዋታ አድርገው ካልተሸነፉ ክለቦች መካከል አንዱ ክሪስታል ፓላስ ነው። ክሪስታል ፓላስ ዘጠኝ ነጥቦች አሉት። ይህም ሌላ ጥሩ ነገሩ ነው። አሁን የዘንድሮን አለመሸነፍ ብቻ የምናነሳ ከሆነ ትክክል አይደለም፣ ከዛ አልፎ የሚሄድ ነገርም ስላለው። ምክንያቱም ክሪስታል ፓላስ ባለፉት ተከታታይ 17 ጨዋታዎች ሳምሬ፣ በሁሉም የውድድር አይነቶች 17 ጨዋታዎች አንዴም አልተሸነፈ። ይሄ በጣም ከባድ ነው። ለክሪስታል ፓላስ የማይመስል ነው። አስበሻት ዘላስ ሰቨንቲን ጌምስ ማለት ኦልሞስት ወደ ጨዋታ ቁጥር ሀፌ ሲዝን ማለት እኮ አለመሸነፍ ለክሪስታል ፓላስ በጣም ጥሩ ነገር ነው። እሺ በሁሉም የውድድር አይነቶች የሚለውን ነገር እንተው፣ እናውጣ ደግሞ ካለን የምናነሳው አስራ አንድ የፕሪሚየር ሊግ ያለፉትን ጨዋታዎች አልተሸነፈም። ይህንን ጎበዝ ነው ነው ምትወቅ፣ ግላስነርን ነው የምታደንቂው? የክሪስታል ፓላስ ሰዎችን ነው የምታደንቂው? እነ ብሪቼ ይዜንም እኮ ሸኝተው የተሸነፉ አይደለም ገባሽ። በሆነ አንድ ተጫዋች መዘሽ ማውጣት ክሪስታል ፓላስ ላይ ማጉደል ካልቻልሽ፣ ኦፍኮርስ የሀፍቶ መመስከር ምንም ምንም ጥያቄ የለም መመስከር አለብሽ ማለት ነው አይደለም ስለዚህ ይህንን ይህንን ነገር ማንሳት ይኖርብናል ሊቨርፑል ኮንቪንሲንግ ነው ወይ እኔ አይሁን ችግር የለውም ነው ምለው ነኝ ወደ ኮንቪንሲንግ መምጣቱ እንደማይቀር እርግጠኛ ስለመሆን አይቀርም ግን ይህን ሁሉ ተጫዋች አስፈረመሽ ወደ አሳማኝ ብቃት ለመምጣት ትንሽ ጊዜ ይፈልጋለሁ ብቲ አይፈረድም ግን ደስ የሚለው ነገር ስለ ሊቨርፑል ሳምሪ ይህንን ጥያቄ እየጠየቅን ያለ ነው ተሸንፎ አለመሆኑ ነው። ገብቶሻላ አሁን አርሰናል በቡድን ስብስብ ይሻላላል። አርሰናል እስካሁን ድረስ ሜዳ ላይ በምናያቸው ፐርፎርማንሶች የተሻለ ነገር አለው እያልን ነበር አይደል። ግን አርሰናል ስቲል እየተሸነፈ ነው። አርሰናል ስቲል ድሮው እያደረገ ነው። አምና ዋንጫ ያሳጣው 14 ጊዜያቻ መውጣቱ ነው እያልን ዘንድሮም ደግሞ ድሮው ያደርጋል። ያአሁን ፈርቶ ተጠንቅቆ የተጫወተ ሊቨርፑል አዎ፣ የሚቀሩት ነገሮች አሉ፣ ልክ ነው። ግን ሊቨርፑል እያሸነፈ ነው። በቻምፒዮንስ ሊግ፣ በካራባ ካፕ፣ በፕሪሚየር ሊግ እስካሁን የተደረጉትን ሰባት ጨዋታዎች በሙሉ አሸንፏል። ኦፍኮርስ ሊቨርፑል ጎል ኮንሲድ እያደረገ ነው። አዎ እዚህ እዚህ ላይ መስራት እንዳለበት አርንስሎት የሚያምናሉ። ልክ ነው፣ ምንም የሚያሻማም አይደለም። ግን አት ሴም ታይም ደግሞ ምን መናገር እንችላለን? ምን መናገር እንችላለን? ሊቨርፑል ያገባል ነው ሊቨርፑል ከሚገባበት በላይ የሚያገባው ስለሚበልጥ በሰባቱም ጨዋታዎች ድል ብቻ ነው ያስመዘገበው። ዶንት ቲንክ ዛት አርሰናል በሊቨርፑል ቦታ ቢሆን አይመኝም። ገና ነው ይቀራዋል፣ ፐርፎርማንሱ እየተባለ ግን አምስቱ የሚያሸነፈ ቡድን ቢሆን አይሻለው? ኦፍኮርስ አርሰናል ልክ ያልሆነባቸው ጨዋታዎች አልነበሩም። እ ከሲቲ እና ከዩናይትድ ጋር እኮ አርሰናል ፐርፎርማንሱ ጥሩ አልነበረም። ሰማህው፣ ሰከንድ አፍ ላይ ከሊቨርፑልም ጋር ጥሩ አልነበረም። አይደል ልክ ነው። እንደዛ ሆኖ ግን አርሰናል ነጥብ እየጣለን አምስት ነጥብ ልዩነት የተፈጠረው እነዛ በስህተት ጊዜያቸው በድክመት ጊዜያቸውም ጭምር እያሸነፉ ነው። እነዚህ ደግሞ መጀመሪያቸው ላይ አልመጣላቸውም ገና በሚለው ሆነ የምወስደው ልልሽ ነው ሳምሪ ይ ልክ ነው ልክ ነው። እንዲሁም የክሪስታል ፓላስና የሊቨርፑል ጨዋታ በቅርብ ጊዜ የሆነ የተለያዩ ታሪኮች ያሉት ጨዋታ እየሆነ እየመጣ ነው አይደል በኮሚኒቲ ሽልድም ተገናኝተዋል እንደገናው ደግሞ ይገናኛሉ በካራባዎ ካፕ በፕሪምየር ሊጉ ጨዋታቸውን ካረጉ በኋላ እንደገና ይገናኛሉ የማርክ ጉሄ ጉዳይ አለ የዝውውር መስኮቱ የመጨረሻ ቀን ትልቁ ጉዳይ የነበረው ነው እንደውም ቅድም ስታነሳ የነበረው ሊቨርፑል በጣም ብዙ ተጫዋቾችን አስፈርሟል በዚህ የዝውውር ጊዜ እንደምናውቀው። ግን አርንስሎትን ምናልባት ሊጎዳቸው የሚችለው ከዚህ በኋላ እንደ አንድ እንደ ኔጌቲቭ ነገር የምናነሳው ነገር ምንድን ነው? የተከላካይ መስመር ላይ ያሏቸው ተጫዋቾች ይሄ አማራጮቻቸው ብዙ አይደሉም። እየሳሱ እየሳሱ ነው። በተለይ የሊዮኒ መጎዳት ሌላ ክፍተት ሊፈጥር ይችላል ተብሎ የሚጠበቅ ነውና ይህ ባላንስ ትንሽ ያልጠበቀ መሆኑ ሊቨርፑልን እዛ ጋር ሊጎዳው ይችላል የሚል ሀሳብ ነው እንጂ የሚሰጠው የሊቨርፑል የማሸነፍና እንደዚሁ ደግሞ በየጨዋታዎቹ ላይ የበላይነቱን የማሳየቱ ነገር በጣም አስገራሚ ሆኖ ቀጥሏል። ግን ከክሪስታል ፓላስ ጋራ ሲሆን ደግሞ አሁን ልክ የሊቨርፑልና የኒውካስል ዩናይትድ ጨዋታ የራሱ ታሪክ እየፈጠረ እንደመጣው ሁሉ የክሪስታል ፓላስና የሊቨርፑልም ጨዋታ በተደጋጋሚ መገናኘት ከተጫዋቾችም ጋር በተያዘ የነበሩት ጉዳዮች ምናምን አስተሳስረ እንድታስበው የሚያደርግ ታሪኮች ያሉትና በነገራችን ላይ አንድም ራይቫለሪ የሚያመጣው ነገር በድግግሞሽ መጫወት ነው። በድግግሞሽ ስትጫወጪ ሁሌም የሚያሸንፍሽ ቡድን ካለ ሪስፖንድ ማድረግ ስለምትፈልጊ፣ መልስ መስጠት ስለምትፈልጊ የሚቀጥለው ጨዋታ ላይ ከሌሎቹ ጨዋታዎች ይልቅ ትኩረት ለመስጠት ትገደጃለሽ። በኒውካስል እና በሊቨርፑል መካከል የሆነው አይነት ነገር እንጠብቅ ዛሬ ታዲያ በዛበምንሽ በማርክ ጉዝ ውር ሊቨርፑል ከኒውካስል ጋር ማን ነው? ከክሪስታል ፓላስ ጋር አልተበሻሸቀም። አዎ መበሻሸቅ የለውም፣ ግን ከኒውካስል ጋር ግን ተበሻሸ። ያኛው ደረጃው በጣም ከፍ ይላል። ግን እነዚህ ሊቨርፑል እነሱ እንዳሄድባቸው ይፈልጉ ነበረ። በኮሚኒቲ ሽልድ ግን ክሪስታል ፓላስ ማሸነፉ ሊቨርፑልን አናዷቸዋል ነው የሚባለው። ስለዚህ ያቺ ነገር ደግሞ የምትፈጥረው ነገር አለእኔ በዚህኛው በእግር ኳስ ሳይሄዱማ ሙሉ በሙሉ ወስዷሉ ያሸነፈው መሆኑ በድግግሞች መገናኘታቸው ምናምን የሆነ ነገር ከፍ እያደረገ ይመጣል። ግን እኔ ያልኩት በዙ በማርክ ጉሄ ጉዳይ የሚለው ምንም ስሜት አይኖረውም ብዬ እኮ አልልም። ግን የኒውካስል ኒውካስል አሌክሳንደር አይዛቅ መልቀቅ አይፈልቅም ነበረ። ሊቨርፑል ደግሞ ለክፎ ሄዷል ምን ያንተን ውድ ተጫዋች አድርጌ ውሰድ ምናምን ብሎታል። አንኳኳና ተመለሰ፣ አንዴ ነክቶት ሄደ። ከዚያ በኋላ ምንም ምንም ጥያቄ የለው አልረጋጋል። ስለዚህ ይህን ልጅ እንዳይረጋጋ ያደረገው ሊቨርፑል ስለሆነ የኒውካስል ደጋፊዎች፣ የኒውካስል ተጫዋቾች፣ አሰልጣኝ ዲሃው ለሊቨርፑል የሚኖራቸው አይነት ስሜት ከግላስነርና ከክሪስታል ፓላስ ተጫዋቾች በዛው መጠን አልጠብቅም። ምክንያቱም ወደው ፈቅደው 35 ሚሊዮን ፓውንድ እና በወደፊት ሽያጩ ላይ 1 በመቶ ለኔ ታስብልኛል ብለው ሸጠዋል እኮ ሊቨርፑል ምንም አላወደለም የሚለውን ነው። ለማንኛውም በጣም አሪፍ አሪፍ ጨዋታዎች ናቸው ያሉት። ስምንት ተኩል ላይ ዩናይትድ ከብሬንትፎርድ እንደዚሁም ደግሞ አስራ አንድ ሰዓት ሲሆን ደግሞ በሊቨርፑል እና በክሪስታል ፓላስ መካከል የሚደረገውን ጨዋታ ማየት ትችላላችሁ። እጅግ እጅግ በጣም አሪፍ ጨዋታዎች ይሆናሉ ተብሎ ነው የሚጠበቀው። እሺ በጣም በጣም አድርገን እናመሰግናለን። ለማንኛው መልካም ጨዋታ እንዲሆንላችሁ እንመኛለን። በጣም በእርግጠኝነት ለመናገር የምንችለው ጨዋታዎቹ ካለቁ በኋላ በእናንተው የሸገር ስፖርት ዊዝ አበበ ግደይ የዩቲውብ ቻናላችን ላይ አዳዲስ መረጃዎችን ጨዋታውን በተመለከተ የሚኖሩ ገለጻዎችን ይዘንላችሁን እ መጣለን አሪፍ ጊዜን እንድታሳል ሲያልፉ እኛም ደግሞ እንመኛለን። መልካም በዓል አድማጮቻችን፣ በሙሉ ጥሩ ቀን ይሁንላችሁ። ኢትዮጵያ ለዘላለም ትኖር።